ቤተክርስቲያን ውስጥ አምስት አይነት በሽተኛ ነው ያለ የመጀመሪያዎቹ በሽተኞች እነማን ናቸው? ወንዶች። በሽታቸው ምንድን ነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት ነው። ይሄ በሽታ የወንዶች ችግር ነው ይባላል። አይቶ መውደቅ፣ አይቶ መመኘት። ሁለተኞቹ በሽተኞች እነማን ናቸው? ሴቶች። የእነሱ በሽታቸው ምንድን ነው? ትውዝፍት ጌጥ ማብዛት ማለት ነው። ጌጥ ማብዛት ይሄ ደግሞ የነሱ በሽታ ነው። አሁንም ምንም የጆሮ ጌጥ አልበቃቸው ብሎ ያፍንጫ ጀምረዋል። በጣም እ የሚገርም እኮ ነው እንደዚያ ማለት ይሄ ትውዝፍት፣ ይሄ የሴቶች በሽታቸው ነው። ደውያቸው ነው። እነሱ የማጌጥ በሽታ አላቸው። ያጌጡትን እያዩች ደግሞ እያዩ ደግሞ የወንዶች የምን በሽታ አለባቸው? የዝሙት በሽታ ያለባት። ሰይጣን እያስተባበረ አድርጎ እንደሚያጠፋና እየጩት። ቀጥሎ ሶስተኞቹ በሽተኞች እነማን ናቸው? የካህናት በሽታቸው ምንድን ነው? ትቢት ነው። እኛ እኮ እኛ ያሰርነውን መንግስት አይፈታው ይላል። ይፈታል፣ ይፈታዋል ወይ አይፈተው? እኛ የፈታነውስ የፈታነውንስ መንግስት ማሰር ይችላል አይችልም? እግዚአብሔር ይፍታ ካልኩት ና ወይን ቤት ግባ ቢለው እግሩን ነው የሚያስረው፣ ነፍሱን ማሰር አይችልም። እኔ እግዚአብሔር ይፍታ ካልኩት፣ ስለዚህ እኛ እኮ እንዲህ ያለንን አይምሯችን ረቂቅ ይላሉ ይላል። ትርጓሜው እኮ ነው እግዚአብሔርን የሚያሰላስል ስለ እግዚአብሔር የሚናገር። ስልጣናችን ምጡቅ ይላል፣ ተወዳዳሪ የሌለው ማለት ነው። ባላንጣማ ይነሳበት የምርጫ ጊዜ ምናምን የለም። ክነት ከያስከው ይቀጥላል። እንዲህ ያሉ ይታበያሉ። በሽተኛ ነው ይሄ፣ በሽታ ነው። ጥሩ ነው እያልኩ አይደል፣ በሽታ ነው። አራተኛው በሽተኛ ማን ነው? መነኮሳት ነው። የመነኮሳት በሽታቸው ደግሞ ምንድን ነው? ስስት ነው። ስስት ማለት ምንድን ነው? መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት ለምን ይመስላችኋል? ስለሌለው ስለሌለው እና መጽሐፈ መነኩሳት ምን ይላል? ከሰው ቤት አትሂድ፣ ከሄድክ ዘድ ያየሁን እቃ ምን ትላለህ? ስጡኝ ይትላለህ ይላል። በቃ ጾሩ ነው ብኛል ይላል። ይመጣና ጾሩ ነው ብኛል። የራሱ ዳዊት እያለው ጥሩን አይደጎሰች የተደጎሰች የሌላ ካየ እሷ እንዳዊ ስጠኝ ይላል። ጾር ነው ይሄ ማለት። ለምን ይሳሳሉ ሲባል በፈለጉት ጊዜ ምን አይሉትም፣ አያገኙትም። በፈለጉ ጊዜ ስለማያገኙ ሲያዩት ይሳሳሉ። ነው ፈተናቸው ነው ነው ባት ፈተናቸው ነው። ምግቢም ቢሆን እንደዚው ዲያርጎ ግጥም ውሎ፣ መነኩሴ አንድ ጊዜ ነው የሚበላ ሲበላ ግን ያው ሊበላ ይችላል። እና ሲበላ ከውስጥ የሆነች አራዊት ይቅርታ አድርጉልኝ ሲጥ አለች አሉ። ውሎ እየበላ ነው ሲለፋ ውሎ ሲቆፍሩ ሲጥ አይ እንግዲህ ከኋላ መነኩሴ ገብቶ ጭጭ ማንጭጭ የለም አልሆነም የሚባለው አይደለም። እና ችግር ነው፣ ችግር ነው። ምግቡ፣ አይሻሻል፣ አይለወጥ፣ ወጡ አይጣፍጥ፣ ከነዚያውም አንድ ጊዜ ነው የሚገኝ እንደዚያ ነው። የፍቅር ለክርስቶስ ፍቅር የሚታይ የሚሰጥ ምልክት ነው። መንኩስ ለክርስቶስ ፍቅር ነው እንዲህ የሚደረገው ክርስቶስን በአንድ ልብ ለመከተል ነው እና ይሄ ይሄ ችግር አለ አሁን ብዙ ጊዜ የከተማ ብዙ ነገር እንዳላወጋ ነው እንጂ ቄሱ መነኩሴም ቢሆን አስር ሰሀን እንጀራ እያለ የንስሐ ልጆቹ እዚያው ይሻግታታል ለሰው አይሰጣት፣ አይሰጠውም ማለት እዚያው ይሻግ ሊሆን ይችላል፣ ነው አላየውም። እሺ ሊሆን ይችላል፣ ነው አላየውም። ስገምት ግን ሊሆን ይችላል ብዬ አስባለሁ። እንደ ይህን ችግር ሳይገጥም አይቀርም ነው እና ስስት አንዱ ፈተና ነው፣ በሽታ ነው። ልብላ ልብላ ማሰኘት ማለት ነው። እሺ፣ የሽማግሌዎች ወይም የአረጋውያን በሽታቸው ምንድን ነው? ገንዘብ መውደድ። ሳረጅ ማን ይጦረኛል ስለሚሉ፣ ሽማግሌ በቃ ከተራሱ ስር የሆነች ብር አለች የሚተኛባት፣ ላንጥፍልህ ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ለምን ሳረጅ ማን ይጦረኛል ስለሚል ማለት ነው። የዱሮዎችን ብታዩቸው የሚያስደንቅ ነው። ከቡታንታቸው ጋር ይሰፉታል። በጥላ ጨርቅ ቋጥረው ከጣራው ውስጥ ይሸጡታል። እንደዚያ ያደርጉታል። ቤት ከተቃጠለ አብሮ ይበላዋል። የሽማግሌ ችግሩ ይሄ ነው። ማን ይጦረኛል ማለት እግዚአብሔር አይጦርም? እንዲ ገንዘብ ይሄ አምስቱ ምናችን ነው? ንገሩት እንጂ በሽታችን ነው። አምስቱ በሽታችን ነው። እነዚህን አምስቱን በሽታዎቻችን የምንፈወስባት የምረት ቤት ማን ነን? ቤተ ክርስቲያን ከመምህራን የሰማሁት ነው። እኔን ስለጠቀመኝ እናንተን የሚጠቅማችሁ ይሆናል። መጠጥ ጠጥቶ የማያውቅ አንድ ሰው ይኖራል። ጮኩባችሁ፣ እንዲ ጮኩባችሁ፣ እንግዲህ ታገሱኝ። መጠጥ ጠጥቶ የማያውቅ ሰው ይኖራል። መጠጥ ጠጥቶ አንድም ቀን አያውቅ አንድ ቀን ግን ጠጣ። አንድ ቀን ጠጣ፣ አልሰከረም ጠጣ። ይሄ ሰውዬ ጠጪ ነው የምትሉት ወይስ አይደለም? አልሰማችሁኝም እንዴ? አላችሁ ለከ ኔት አላችሁ የሚሉት እንደዚህ ገጥሟቸው ይሁላ። ጠጥቶ አያውቅም ይሄ ሰውዬ፣ ጠጣ። ግን ይሄ ሰውዬ ጠጪ ነው አይደለም እ አይ ደህና ናችሁ እናንተ፣ የሚጠጣም የማይጠጣም በደንብ ታውቃላችሁ። ጠጪ ግን አይደለም። ጠጥቷል፣ አልጠጣም፣ ጠጥቷል ግን ምን አይደለም? ጠጪ አይደለም። ለምኗል፣ ግንስ ለማኝ አይደለም። እየሰማችሁ ነው። ሰው በሆነበት ወራት የሰውነትን ስራ ሰጥቷል፣ ግንስ ማልቷል፣ ግንስ አማላጭ አይደለም። ለምሳሌ መንጃ ፈቃድ፣ መንጃ ፈቃድ አውጥቶ መኪና ነርቶ የማያውቅ አንድ ሰው ይኖራል። ከዕለታት አንድ ቀን ግን አንዲት የሆነች መኪና የያዘና ጥቂት አስፋልት ድረስ ወይም ደግሞ ረዘም ያለ ቦታም ነዳ። ነርቶ ግን አያውቅም፣ መንጃ ፈቃድ ብቻ ነው። እንደ እኔ እና እንደ እናንተ፣ እንደ ብዙዎቻችን አንነዳም፣ ግን መንጃ ፈቃድ አለን። ይሄ ሰውዬ ነርቷል፣ አልነዳም። ነርቷል፣ አልነዳም። ሹፌር ነው፣ ነጂ ነው አይደለም። የተወደዳችሁ ወገኖቼ ለዚህ ሆኖ ኢየሱስ ክርስቶስ አፋውጣት አማላጅ ነው። ማን ነው እኮ። ለዚህ እንግዲህ ሁሉ ጾም ላይ ደርሰናል። ክርስቲያኖች፣ ደብረ ዘይት የሚባለው ሳምንት ላይ ነው። ይህ የፍርድ ሳምንት ወይም ደግሞ የአምላካችን የመድኃኒታችን ኢየሱስ ክርስቶስ ዳግም ምጻቱ የሚታወስበት ሳምንት ተብሎ የሚጠራው ሳምንት ላይ ነው የምንገኘው እና ማቴዎስ ወንጌል ምዕራፍ ሀያ አራት ከቁጥር 1 ላይ ጀምሮ ነው እስከ መጨረሻው ድረስ ያለውን ስንመለከት እንግዲህ ምዕራፍ 25ም በእርግጥ ዛሬ ባይነበብልንም እንኳን በቤተ መቅደስ አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም ስለመምጣቱ የሚናገር ምዕራፍ ነው። የምትመለከቱት እንግዲህ እሱን ነው የምናየው። በቤተ ክርስቲያን የምትጠብቀው ቀን ይሄ ነው። በነገራችን ላይ ክርስቲያኖች በተስፋ የምትጠብቀው ቀን ነው። እንዴት ካላችሁኝ በዮሐንስ ወንጌል ምዕራፍ በዮሐንስ ራእይ ምዕራፍ 22 መጨረሻው ቁጥር ላይ ስትመለከቱ አሜን ጌታ ኢየሱስ ሆይ ቶሎ ና ብላ ትጠብቀዋለች። ምክንያቱም ጌታ ምን ብሏታል? የዮሐንስ ራዕይ ምዕራፍ 22 ቁጥር 12 ላይ ለእያንዳንዱ እንደ ስራው መጠን ዋጋውን እከፍል ዘንድ ዋጋዬ ከእኔ ጋር አለ፣ እነሆ በቶሎ እመጣለሁ ብሏል። ጌታ እነሆ በቶሎ እመጣለሁ ብሏል። ታስታውሳላችሁ ዮሐንስ እንዴት እንዳየው በሰባቱ መቅረዞች መካከል ያየው በወርቅ ዙፋን ላይ ወይም በብርሃን ዙፋን ላይ በነጭ ዙፋን ላይ ተቀምጦ ያየው በሰባቱ ከዋክብት በእጁ ተይዘውለት ያየውን ያንን ክርስቶስ የምንናፍቀውን ክርስቶስን ያየበት ቀን ነው እና ይሄ ቀን በቤተ ክርስቲያናችን የተለያዩ ስያሜዎች ተሰጠውት። ቤተ ክርስቲያን ስትናፍቀው ስትጠብቀው የምትኖር ቀን ነው። በሌላ አነጋገር እንግዲህ ምን ምን አይነት ስያሜዎች እንዳሉት በጥቂቱ ላንሳ። አንደኛው ይሄ ቀን ምን ተብሎ ይጠራል፣ ማለት ነው። የሰርግ ቀን ተብሎ ይጠራል። የሰርግ ቀን የሰርግ ቀን ማለት ምንድን ነው? በማቴዎስ ወንጌል ምዕራፍ 22 ቁጥር አንድ ላይ እንደምንመለከተው አምላካችን መድኃኒታችን ኢየሱስ ክርስቶስ መንግሥተ ሰማያትን በሰርግ ቤት መስሏታል አደለ። የሰርግ ቀን ማለት ሙሽራው ክርስቶስ ከሙሽሪት ነፍሳችን ጋራ ወይም ከሙሽሪት ቤተክርስቲያን ጋራ ተዋህዶ በዝማሬ በዓለ ከብካባቸው የሚከብርበት ማለት ነው። ሙሽሪት ቤተ ክርስቲያን አሁን ክርስቶስን ስትናፍቅ ትኖራለች። አሚን ጌታ ኢየሱስ ቶ ቶሎና ጌታዬ ትለዋለች። በመጽሐፍ ቅዱስ ሰምታችኋል አደለ ሳራ አብርሃምን ጌታዬ ትለው እንደነበረ ለምን እንደሆነ በደንብ ምስጢሩ ሲገባን እኮ እውነት ለመናገር እንዴት ደስ ይላል መሰላችሁ። ዛሬም በዓለም ያሉ ሙሽሮች ባልዋን ሚስት ጌታዬ ትለው ዘንድ ታዛለች አደል እንዴ? ባልም ሚስቱ ምን ይበራት? ይላል፣ ይውደዳት ይላል። አንዳንድ ሰዎች ይህንን በማለት በመባሉ በሴቶች ላይ ጫናው ይበረታ የባርነት ስሜት እንዲሰማቸው ያደረገ የሚመስላቸው ሰዎች አሉ። ግን እንደዛ አይደለም። ቤተ ክርስቲያን ጌታዬ ነዋ ማለት ያለባት ክርስቶስ ነው። ፈጣሪዋ ነ በአንድ በኩል ገዥዋ ነው። ሚስትም እኮ ከባሏ ተገኘች አይደል? የምንለው ከባሏ ተገኘች፣ አስገኟ ነው። ለዚህ እኮ ነው ጌታ የምትለው ክርስቶስም ከጎኑ ያስገኛት ወይም ደግሞ በእጁ የሰራት ያበጃጃት፣ በደሙ የገዛት የደማጫ ክፍሎ ያጫት ሙሽራው ያደረጋት ናታደ ቤተክርስቲያን። ስለዚህ ነው ጌታ የምትለው